በዛሬው ፕሮግራማችን ከሞት በቀር የማይፈውሰው ነገር የለም የተባለለትን፣ አንዳንዶች ደግሞ የህይወት ቅመም ብለው ስለሚያሞግሱት ጥቁር አዝሙድ ልትሰሙት ግድ የሚላችሁ የጤና ምክሮችና ሙሉ መረጃውን ይዤላችሁ ቀርብ ያለው። ሰላም ጤና ስጥልኝ ውድ የአገሬ ልጆች። ይህ አጂብ ነው። ከዘመነ ጨለማ እስከ አሁኑ የኢንፎርሜሽን ዘመን ድረስ እኛ የሰው ልጆች ራሳችንን ከበሽታ ለማዳንና ለመከላከል በሚዋጥ በሚቀባ፣ እንዲሁም በሚሸተት የመድኃኒት ወይም የህክምና መንገዶች ውስጥ አልፈናል። ነቢዩ መሐመድ ሰለላሁ አለህ ወሰለም ባስተምሮታቸው ውስጥ ማር፣ ዘምዘም እንዲሁም ቴምርን እንደ መድኃኒትነት ሲጠቅሱ ጥቁር አዝሙድን ግን ከሞት በቀር ሲሉ አሞካሽተውታል። ጥቁር አዝሙድ በውስጡ ከሞት በስተቀር ለሁሉም በሽታዎች ባላ ፈቃድ መፈወስ የሚችል መድኃኒት አለው ሲሉ ተናግረዋል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻም ሳይሆኑም በጥንት ግሪካውያን ሐኪሞች ዘንድም ቢሆን ፓናኪያ የሚል ስያሜ ያለው ሲሆን ትርጉሙም ሁሉም ፈዋሽ እንደማለት ነው። ጥቁር አዝሙድ ከጥንት ጊዜ ጀምሮ በባህላዊ ሕክምና ስርዓት ውስጥ ከፍተኛ ሚና ሲጫወት ቆይቷል። ቴክኖሎጂ ብቻውን የሰው ልጆችን የሕክምና ችግር ሊፈታ አይችልም። ይልቁንስ ቴክኖሎጂው ከነባር የሕክምና እውቀቶች ጋር በመቀየጥ አጥጋቢ የሆነ የሕክምና ስርዓት መገንባት ይቻላል፣ የብዙሃኑ እምነት ነው። ለዚህም ነው ሳይንስ በአሁኑ ሰዓት በባህላዊ ህክምና ስርዓቶች ላይና በባህላዊ መድኃኒቶች ላይ ከፍተኛ የሆነ ሳይንሳዊ ምርምሮችን እያካሄደ የሚገኘው። በተጨማሪም የባህል ሐኪሞች ራሳቸው ዘመናዊ የሆነውን ሳይንስ ከባህላዊ ህክምና ስርዓቱ ጋር ለማጣመር የሚተጉት። የሰው ልጆች ጥቁር አዝሙድን ቀደም ባለው ጊዜ ለትውከትና ቁስልን ለማድረቅ በጥቅሉ ይጠቀሙበት የነበረ ሲሆን በተለይ ደግሞ ጥንታዊ ግብፃውያን ከጥቁር አዝሙድ ጋር ልዩ ቁርኝት እንደነበራቸው ይነገራል። ግብፃውያኑ ጥቁር አዝሙድን ለአስም የምግብ መፈጨት ችግር፣ በሽታ የመከላከል አቅምን ለማጎልበት፣ እንዲሁም ለቆዳ ጤንነት ሲጠቀሙበት ቆይተዋል። ክሊዮፓትራና ኒፈርቲት የተሰኙ ታዋቂ ንግስቶች እንደ የውበት መጠበቂያነት ይጠቀሙት እንደነበርም የታሪክ መዛግብት ያስረዳሉ። ጥቁር አዝሙድ በሀገራችን ኢትዮጵያም ለተለያዩ በሽታዎች መድኃኒት እንደነበር የሚተረክ ሲሆን ለምግብ መፈጨት ችግር ለራስምታትና ለጠቅላላ ሕክምና ይጠቀሙበት እንደነበር ይነገራል። ሀገራችን ኢትዮጵያ ዓለም ላይ ካሉ ሀገራት ከፍተኛ የሆነ ጥራት ያለውን ጥቁር አዝሙድ በማምረት ቀዳሚ ስፍራ ላይ ያለች ሲሆን የዓለም ገበያ ላይ ውዱና ተመራጩ ጥቁር አዝሙድ ኢትዮጵያ ውስጥ የሚበቅለው ዘር ለመሆኑ የተረጋገጠ ጉዳይ ነው። የጥቁር አዝሙድ ዋናው ሀያል ንጥረ ነገር ወይም ሜጀር ባዮአክቲቭ ኮምፖነንት የሚባለው ታይሞኪን የተባለው ንጥረ ቅመም ሲሆን ጥቁር አዝሙድ ውስጥ ከሚገኙ ዋና ዋና ንጥረ ኬሚካሎች ውስጥ በዋናነት አልፋሄድሪን የሚባለው በዋናነት የሚጠቀስ ሲሆን፣ አልፋሄድሪን የሚባለው ንጥረ ኬሚካል ካንሰርን የማከም አቅም እንዳለው ሳይንቲስቶች ያስረዳሉ። በባህላዊም ሆነ በዘመናዊ ሳይንስ ላይ የተሰማሩ የህክምና ጠበብቶች የጥቁር አዝሙድን ጥቅም ሲያስረዱ ጥቁር አዝሙድ ለፀረ አስብ፣ ለፀረ ደም ግፊት፣ ለፀረ ቁርጥማት እና ተቅማጥ፣ ለራስ ፍልጠት፣ ለራስ ምታት፣ ለወገብ ህመም፣ ለፈንገስና ባክቴሪያ ኢንፌክሽን፣ ለሰውነት ግዝፈት፣ ለነርቭ ስንፈት፣ ለእጅና እግር መተሳሰር፣ ለቁርጥማት፣ ለሪህ ለአንጀት ትላትል፣ ለአለርጂ፣ ለቁስል ማከሚያነት፣ ለእጽ ሱስ ማስወገጃነት፣ ለድብርት ስሜት፣ ለህመም ማለዘቢያነት እንዲሁም ለጸረ ኮሌስትሮል ይጠቅማል ሲሉ ከጥቅሙ በጥቂቱ ያስረዳሉ። ለዚህም ነው ጥቁር አዝሙድ በሽታን በመከላከል በማስታገስና በመፈወስ ወደር ያልተገኘለት ቅመም ነው የሚባለው። አሁን ባለንበት የሳይንስና ቴክኖሎጂ ዘመን በጥቁር አዝሙድ ዙሪያ የተሰሩ በርካታ ጥናቶች እንደሚያሳዩት ከሆነ ጥቁር አዝሙድ ለበርካታ በሽታዎች ቅድመ መከላከያነት እንደሚያገለግል ይገልጻሉ። ለምሳሌ ለኩላሊት ህመም ቅድመ መከላከል፣ ለአንጀትና ጨጓራ ህመም ቅድመ መከላከል፣ ጉበትን ከአደጋ ለመከላከል እንዲሁም የሰውነት በሽታን የመከላከል አቅም ለመጨመር በጣም ጠቃሚ ሲሆን በተጨማሪም ጥቁር አዝሙድ ፀረ ስኳርና ፀረ ካንሰር መሆኑ ተመላክቷል ስለዚህም ይህ ቅመም ይህን ሁሉ ጥቅማ ጥቅም ካለው በቀን ተቀን የአመጋገብ ስርዓታችን ውስጥ ብናካተው ብዙ የበሽታ አይነቶችን ከራሳችን መከላከል እንችላለን ማለት ነው ቀጥዬ የተለመደውንና የሚመከረውን የጥቁር አዝሙድ አጠቃቀም መንገድ የማመላክታችሁ ይሆናል ለምግብ አለመፈጨትና ለምግብ ፍላጎት መቀነስ የጥቁር አዝሙድ ዘይቱን ከቡና ወይም ሻይ ጋር አድርጎ መውሰድ በቂው ነው ከአፍ ጥርስ ድድ መንጋጋ እና ጉሮሮ ጋር ለተያያዙ ችግሮች ደግሞ የጥቁር አዝሙድ ዘይትን መጉመጥመጥ ብቻውን በቂ ነው ከቆዳ ጋር ለተያያዘ በሽታ ደግሞ የጥቁር አዝሙድ ዘይትን በመቀባት ማዳን የሚቻል ሲሆን ለአጥንትና መገጣጠሚያ ህመሞች እንዲሁም ለጀርባ ህመም በጥቁር አዝሙድ ዘይት መታሸት በቂው ነው። ለማንኛውም የውስጥ ደዌ በሽታ መፍትሄ ያለኝ የሚለው ይህ እጽ ከሻይና ቡና ወይም ከምግብ ጋር አድርጎ ዘይቱን መጠቀም አሊያም ፍሬውን አኝኮ መዋጥ ፍቱን የሆነ መድኃኒት ነው። ለራስ ምታትና ለራስ ፍልጠት በማሽተትና ዘይቱን በመቀባት መፈወስ የሚቻል ሲሆን ለጉንፋንና ተያያዥ ችግሮች በማሽተት ወይም ከትኩስ ነገሮች ጋር ደባልቆ በመውሰድ ወደ ጤናማ ሁኔታ መመለስ ይቻላል። ሆኖም ግን ማረም ሲበዛ ይመራል እንዲሉ የአወሳሰድ መጠናችንም ከልክ ማለፍ የለበትም። በጥቅሉ የአወሳሰድ መጠናችን ከእድሜ ክብደትና ጤንነት ጋርም የተያያዘ ነው። በመጨረሻም ለጠቅላላ ጤንነት፣ በሽታን አስቀድሞ ለመከላከል፣ ለሰውነት ጥንካሬ፣ ለማስታወስ ችሎታ፣ ለውጫዊ ውበትና ለቆዳ ጤንነት እንዲሁም ለብዙ ጤናዊ ጥቅሞች ጥቁር አዝሙድን ዘወትር ብቻውን ወይም ከማር ጋር አደባልቆ መውሰድ ይመከራል። ለዛሬ ይዤላቸው የቀረብኩትኝ ስለ ጥቁር አዝሙድ አስገራሚና አስደናቂ እውነታ ይህ ይህን ይመስል ነበር። ለዚህ ቤተሰብ አዲስ ሆናችሁ ካላችሁ ሰብስክራይብ የሚለው በመጫን በየሳምንቱ የሚቀርቡትን አስገራሚ አስደናቂ፣ እንዲሁም ለማመን የሚከብዱ እውነታዎችን እንዲሁም መረጃዎችን ከዓለም ዙሪያ እንድትከታተሉ ጋብዛለሁ። በቀጣዩ መሰናዶ ተመልሰን እስከምንገናኝ ድረስ ፒስ